ከኚህ በዛን ሰዓት ለጸጉሯ ማበጠር የለትም። እውነቱን ካወቅሽ ከና አብርሃም ጋር ስትሰራ ማለት ነው። አንቺ ስለ ሀይሚ ከማውራትሽ በፊት አንቺ ለብብትሽ ማበጠር ያለሽ እንዴ? ስለ ሀይሚ ጠጉር መበጠር አለመበጠር ከማውራትሽ በፊት ለብብትሽ የምታበጠሪበት ማበጠር ያለሽ እንዴ? ስለ ሀይሚ የማውራት እውቀቱም ብቃቱም የለሽም። እንዳንች አይነት ጀዝባ ሴቶች ናቸው ያስቸገሩት በሀይሚ ህይወት ላይ እኔ አዋቂ ነኝ እኔ ወሳኝ ነኝ እያሉ የእሷን ህይወት ለማበራ ለማፈራረስ ልክ ሁል ጊዜ እንደ ህጻን ልጅ ልክ እንደ ብቸኛ ሰው ምናምን ነገር እያዩዋት እና እንዳንች አይነቷ ቅማላም ማለት ነው። ዛሬማ አጥቤ ነው ማሰጣሽ። ሰላም ጤና ይስጥልኝ፣ እንደምን ቆያችሁ ውድና የተከበራችሁ የኒ ቻናል ተከታታዮች። ሰላማችሁ ይብዛልኝ በያላችሁበት። ውዶች ይህንን ቪዲዮ ላይክ ሼር አርጉ። በደንብ ሳታዳምጡ ኮመንት አታስቀምጡ። ሚዛናዊ የሆናችሁ ደግሞ ለመፍረድ ሞክሩ። እንደ ሰውኛ በቃ ትክክለኛ ህሊና ካላችሁ ሳታስመስሉ እውነቱን ተናገሩ ማለት ነው። ይችኛ ቆረቆንዳ ምን እያለች ነው? ሀይሚ እና ብርሽጋ እያለች ማበጠሪያ እንኳን የላትም። ብሩኬ ጋር ከመጣሽ ነው ሁሉ ነገር አለባበሷ ኤቭሪቲንግ የተቀየረው ነው እያለች ያለችው ማለት ነው። እኔ አንድ ነገር እንገርሽ ሀይኒ እና አብርሽ ጋር ከወንድሞቿ ጋር ስትሰራ በጣም ነፃነት አላትም። መብርሃንን በጣም ደስ የሚል ህይወትን የልጅነት ጊዜ ያሳለፈችው፣ ፕራንክ አድርገዋት ስታለቅስ ያባብሏታል። ይሄንን ደግሞ እኔ ብቻ ሳልሆን ብዙዎች የመሰከሩት ነገር ነው። ይሄ ሀቅ ነው። ገብቶሻል። ከልጅነቷ ጀምሮ ዩኒፎርሟ የትምህርት ቤት ዩኒፎርሟ ራሱ ጸዳ ብላ ነው ያስተማሯት። ነጋሽዬ እንዳንቺ፣ ይሄ ከልጅነት ጀምሮ እንደኔና እንዳንቺ አረብ ሀገር ላይ ድስት ፈቅፋቂ አደለችም። እኔ እናንቺ ኸው ከልጅነት ጀምረን አረብ ሀገር ላይ ድስት እየፈቀፈቅን ነው። አንቺ ድስት ፈቅፋቂ፣ እኔ እናንቺ ድስት ስንፈቀፍቅ ነው የሚያምርብን እንጂ ስለ ሀይሚና ስለ ሌላ ጸዳ ብሎ ስለ አደገ ስለ ተማረው የማውራቱ ሞራን የለንም ዲስታፍ ስለ ሀይሚ ከማውራትሽ በፊት ስለ ሀይሚ ጠጉር መበጠር አለመበጠር ከማውራትሽ በፊት ይሄንን እንደ ሽቦ ያቆምሽውን ጠጉርሽን ወይንም ተላጭው፣ ወይንም ተጎንጎኒ፣ ወይንም ተቆረጭው እና ማለት ነው። ቤት ጧጧ ጥረጊበት ጥራጊ። እንደናንተ አይነቱ ሽልጥልጥ አንቺ የወንድ ቅምጥ ማለት አንቺ የብሩኬ ዳይፐር ብሩኬ ስንት ብር እንደከፈለሽ አላቅም። ታሽ ላይ ያለሽ እሷ ማናት? ምንድና ታያለሽ እንዴ እምሽዬ፣ እንደና ያደርግለት እንጂ እሷ ማናት እምሽዬ ናት። ህይወት ያን የቀየር ታይ መናትሽ፣ ሂጅና ብሩክ ኢንተርቪው የተደረገውን ቪዲዮ ማየት ላይ መሰለሽ። ጋቢ ሾ ፕሮግራም ላይ ገብተሽ አንቺ ቀዳዳ ማለት ነው እኔ እናቴ ያሳደገችኝ እያለ ሲያለቃቅስ ነበረ። ብዙም ገቢ እንደሌለው ነው ሲያወራ የነበረው። አው ሃይሚ ብሩኬ እኮ በአንደበቱ እኮ ተናግሯል። አንቺ ከመጣሽ በኋላ ኧረ ቆይ ቆይ ያችን ፓርት ማ እዚህ ጋር ልጨምራት፣ ያችን ፓርት ቪዲዮ። አንቺ ቆሽቋሻ ንገሩኝ። ባይቋይ ምንም ቪዲዮ ማስገባት አያስፈልግም። ቃል በቃል የተናገረውን ነገር እኔ ልድገምላችሁ። አንቺ ምን እንዳለሽ አላውቅም። አንቺ ከመጣሽ አምሳ ሺ ገባሁኝ እና በጣም ነው የማመሰግነው ምናምን እና በዛን ጊዜ ሀይሚ አፍራ ተሽኮረመመች። እና አንቺ ቅንቅናም ማለት ነው የብሩኬ። በዛን ጊዜ ብሩኬ ያንን ቃል በቃል የተናገረው ነገር ነው። አዎ ሀይሚ ከመጣሽ ነው ሁሉ ነገር የተቀየረው። ሀይሚ ከመምጣቷ በፊት ብሩኬ መኪና ነበረው። አንቺ መኪና ራስ ዛሬ ማለት ነው። የእሱ ቻናል ከሁሉም ኋላ ነው የተከፈተው ገብቶሻል። ከሱ በፊት የተከፈቱ ቻናሎች እዛውት በታች ናቸው። ከሱ በፊት ማለት ነው ከነሱ ኋላ ከፍቶ እሱ ይሄ ቻናሉ የት እንደደረሰ። ቅንቅና ብሩኬ እኮ በአንድ በት እኮ መስክሯል። አንቺ ምን እንዳለሽ አላቅም ብቻ አመሰግናለሁ። አንቺ ከመጣሽ በኋላ እንኳን ቻናል የተንቀሳቀሰ በአንድ ጊዜ ሀምሳ ሺህ ገባ፣ ይገርማል ብሎ ተደምሞ ምናምን ነገር ነበረ። ገብቶሻል። አንቺ ይሄ አንቺ አስመሳይ የቡሩኬ ፍቅር ስላለብሽ ብቻ ታስመሳያለሽ። አስመሳይ ነሽ፣ እውነቱን አትናገሪም። በፍቅር እኮ የተያዘ ሰው እያስመሰለ ነው የሚኖረው ያንን የሚወደውን ሰው ላለማጣ ሲል ማለት ነው። እንደ አንቺ አይነቱ አስመሳይ አስመሳይ ነሽ። ስታስመስይ ትኖሪያለሽ እንጂ የምታመጪ ነገር የምትለውጪ ነገር የለም። እያስመሰልሽ ትኖሪያለሽ። ሀይሚን የመናገር ግን ሞራን የለሽም። ገብቶሻል። ሀይሚ ከልጅነቷ ጀምሮ ቀብረር ብላ ነው የተማረችውን ነጋሽዬ ጋ ቀብረር ብላ። እንደውም ዛሬ የለፋችበትን ትምህርቷን ለሱ ስትል ተወች እ ለሱ ስትል ማለት ነው ገብቶሻል። ምን ያል ተወችለት ነገር አለ ለሱ ስትል። እኔ የሚያናድደኝ ያን ነው። ተቃጠይ ምናምን ምናምን። እኔ እኮ የምቃጠለው ልክ እንደ ሴት ልጅ ይሄ እኔ ብሆንስ፣ እኔ በእኔ ላይ ቢደረግስ እንደዚህ አይነት ነገር የሚለው እንጂ የሚያናድደኝ እኮ እኔ ብሩኬን እኳ አላፈቀርኩትም እናንተ ተቃጠሉ እንጂ ያቺ ቃል ኪዳን የምትባለዋ ደግሞ ታፈቅረዋለች አሉ ይ ለካ፣ ሁላችሁም ማስመሳይ ናችሁ። እንዳለ ያፈቅሩት አደዛ ያ በምትባሏ ደግሞ እሱን ተዉትና፣ ይቺ ፍሬታናት የምትባለ አጁዛ እሱ እንትና በሄደበት ሰዓት ይሄ ዛሬ ነው እኔ ቤት ነው እኔ ቤት ኮመንት ላይ እየተጻፈልኝን እውነታ ነው የምነግራችሁ። ግን እኔ ቤትም ተጽፎ ነበረ። እንደዚህም ተነግሮ የነበር በውስጥ ማለት ነው። እሷ እንኳን እዛ ቡታጅራ ሄዳ ሆቴል እራሱ አስዟታል። አስቡት፣ ይሄ ሰውዬ ምን ያክል ማለት ነው፣ ብሩኬን ሁሉም ያፈቅሩታል። እኔ ብሩኬን ሀሚን እንደሚወዳት እንደሚያፈቅራት የምንረዳው አፈቅርሻለሁ የሚለው ቃል ከአንደበቱ ይወጣል። ከዛ ውጭ መቼም ቢሆን አላምንም፣ መቼም ቢሆን በፊትም እላለሁኝ። ገብቷችኋል። ይቺ ሲስ ካልሆነ መለየት ነው አለች፣ አናትሽ ለሁለት ይለይ መሌት ትሊለያዩ እኮን እኮ ነ ያለችው፣ አፏን አውጥታ ማለት ነው። ሲስ እኔ በጣም በጣም እኔ በጣም ነው የምታናድዱኝ። እንደ ሲስ አሽቃባጭ ሰው ይቻላል፣ ወርዶ መገኘት አልፈልግም አላለችም? እንዲ ሲስ እኮ ነ አንቺ እኮ የወረሹ ብሩኬን፣ የሃይሜና ፍቅረኛ ያፈቅርሽ ቀን ነው የወረሽ። ወይ እናታቂም እንዲ አንቺ ድንቁርቁር ወርዶ መገኘታል። እንዴት እንዴት ነው ራሷን የምታየው? ቤኔ ከየዝች ልጅ እኮ ሳክስ እኔ በጣም ነው የሚገርም፣ ወርዶ መገኘታል። ሆዋሪው ማነሽ አንቺ ሲጀመር የሰው ባለ ስትን ጠለጠ ያኔ ነው የወረሹ። እኔ ድንገርሽ ና ማለት ነው። እየመረራችሁን ቢሆን ዋጡት፣ እየተቃጠላችሁን ቢሆን አዳምጡት። እኔ የሀይሚ ህመም አሞኝ ነው እየዋረው ጨጓሬ እየተላጠ ያለው እንጂ ማንም ምንም ፈልጌ እንደናንተ ብሩኬን ፈልጌ አይደለም። እናንተማ እንዴ በብሩኬ ፍቅር ታስራችኋል። ምስኪን ነፈር። እኔ እንደ ሲስ አይነት ደረቅ ደረቅ ሀውልት ነች። መነት ሲስ ሲስ አይደለም፣ ለብሩኬ ለአንቺም ስራ ፈጥራልሽ አለ ሀይሚ ማለት ነው። አስረግጭ ስነግሪሽ አይደለም፣ ለብሩክ ለአንቺም ስራ ፈጥራልሽ አለ። ይሄ ስራ እኮ ነው እየመጣሽ ተይው ብለሽኝ የምትይው ማለት ነው። ለብዙ ሰው ነው ስራ የፈጠረችው። ማነች ትላለች? እኔ ንግስትሽ ነች ሀይሚ፣ አለቃሽ ነች። ማነች ትላለች? አለቃሽ፣ ሀይሚ አለቃሽ አይሽ አንቺ ትቀን ያለሽ በሀይኔ፣ ድብን ያለ ቅናት አለብሽ። ድብን ያለ ለምን፣ ሴት ነሽ፣ እንደ ሷ ጠንካራ ሴት አይደልሽም። አለቅ አራት ነጥብ። ያ ደግሞ ያቃጥልሻል። ለምን እኔ እንደ ሷ ብቃት የለኝም የሚለው ያናድልሻል። ቅናታም ቅንቅናም ሴት ሆና ሴት ልጅ አቢውዝ ካደረግ ትቀናለች ማለት ነው። እንዳንቺ አይነቱ ማለት ነው። ነጭ በጣም የምደጋግሚያት ነገር አለች። አስር ጊዜ ቀለበት አደረግኳለች። በባለፈው ጊዜ ስሜ ያንን ድራማ ብሩኬን ያሰራት እንጂ ሃይሚ አይደለችም። ሲጀመር ከፋሲልም ከማንም ከማንንም ጓደኝነትም ህብረትም የላትም። ከእንደነዚህ አይነት ሰዎች ጋር ክብረት እንዲኖራት ያደረጋት ብሩኬ ናት። ረግጭት ነች። ሃይሚ ሽልጥልጥ አይደለችም። ሃይሚ ከማንንም ጋር ፕራንክ ቪዲዮ እንኳን ብሰራ ከፍፄ ጋር ብሰራ ነው። ፍፄም አብሮ አደጉ ስለሆነ ነው። ገብቶሻል። ከዛ ውጪ ከማ ጋር አንድ ቀን ከማይኮ ጋር ሰርታለች። እሱም በሱ ቻናል ያው ስለመጡ ነው የሰራችው። ገባሽ? እሱም የራሱ ጓደኛ ስለሆነ ነው። ገብቶሻል። ብሩኬ ግን የሚያመጣቸው ሴቶች ከሴት እንኳን ማለት ነው። እኛም ማናቃቸው። ጭራሽ ጭራሽ እኛ ማናቃቸው ሴቶች፣ ኢንስታግራም ላይክ የሚያደርጋቸው እኛ ማናቃቸው ሴቶች። በቀዳላቸው ብቻ አይቶ የአንቺ ብሩክ ማለት ነው የአንቺ ብሩክ እንትን ምንድን ነው ይሄ ውሻ ስጋ እንዳየችው ውሻ ሲያነፈንፍ ነው የሚውለው ኢንስትግራም ላይ ሂጂ ጨዋ ሁን ብለሽ ምከሪው ጨዋ ነው ጨዋ ነው ጨዋ ነው ዝምተኛ ነው ዝምተኛ ነው ደግሞ ትናንትና ብሩክ ጋዜጠኛውን ነው ያችል ያመሰገነችው ያቆለባበሰችው አንቺን ላመናትሽ ብሩክ የተመሰከረለት ጸበዩ የተመሰከረለት ከነመፈጠሩ አታውቀውም ምናልባት አንዳንድ ጊዜ ግዜ ቪዲዮ ፎቶውን አይተው ሊሆን ይችላል። እዛ ጋር ማለት ነው። በቃ ብሩክ ሲባል በቃ ልብሽ መቱ ይጨምራል። አይደለም የተያዘ ሰው እኮ አንድ ነው። የተያዘ ሰው ግልግላ አቅም ይባላል። አንቺ ተይዘሽ አዩሁኝ። በብሩክ የፍቅር ይሄኛቺ አፍሽን እንዳትከፍ ቻይ ምሬ በሪጋቢ ይስራ እሷም ተስራ ምናምን አንድ ነገር ማናገር የምፈልገው ለአንቺ አይገባሽም እና ድንጋይ ላይ ውሃ ማፍሰስ ነሽና ማለት ነው። የፍቅርን መግለጥ ስራ አይከለክለውም። ገብቶሻል? ለሃይሚ ፍቅርን መግለጥ ስራ አይከለክለውም። እሷ አታግደውም እኮ ከሰራው። ገባሽ? ምንም የሚያገናኘው ነገር የለም። ሰው ግን ለእሷ ፍቅሩን ተገለጠ በአጭር አማርኛ። እዛም እዛም እዛም እዛም ለት ለት አይልም። ስጋ እንዳየች ውሻ ለት ለት ለት ይቀርበታል። አስረግጬ ስነግርሽ ማለት ነው። ምከሪው፣ ለምን አትመክሪው? ለምን ተው ሀይሚ ትበቃለች፣ ሴት ናት። አዎ ይች እኮ ለአንተ የምትገባ ሴት እራሱ አይደለችም፣ ትበዛብሃለች ብለሽ ምከሪው። ገብቶሻል? ለሀይሚ ኮ የማይመጥን ወንድ ነው ሲጀመር፣ እሱ ማለት ነው እሱ ሀይሚ ኮ ንግግር ራሱ ያስተማረችው የአንችን ብሩኬ፣ ምስኪን ነፈርነሽ። አንችማ በጣም አንቺ በጣም ታሳዝኛለሽ። የምራም ሶሪ በጣም ማለት ነው። የእሱን ባርግራውንድ በጣም እያጠናሽ ብታዋሪ ጥሩ ነው። ሃይሚ ንግግር መግቢያ እንኳን ሲሰራ ያበላሸዋል። አንዳንድ ጊዜ ባለፈው ፕራንክ መሆኑን ረስቶት ራሱ አበላሸው። እኔና ሃይሚ እኮ አንድነን አለ ያንቺ ብሩኬ። ተለያይተናል ብለው አውርተው ዛሬ ላይ ከዚያ በማግስቷል መጣና ምናለ እኔና ሃይሚ ተለያይተን አንደለያይም አንድነን አለ እርስታ አድርጎ